ጤና ይስጥልን አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን አስቀድመን ጠቁማችሁም። አዲሱ የደሞዝ ማሻሻያ ተግባራዊ እንዲደረግ መጠየቃቸው ማስፈራሪያ የደረሰባቸው መሆኑን አዲስ ማለዳ ያነጋገረቻቸው የሀድያ ዞን የመንግስት ሰራተኞች ገለጹ። በትምህርት ቤቶች አምስት መቶ ሜትር ርቀት ውስጥ የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንዲቀጣ የሚያደርግ ረቂቅ ደንብ የትምህርት ሚኒስቴር አዘጋጀ። በጋምቤላ ክልል ማረሚያ ቤቶች በምግብ ምትክ የሚሰጠው 75 ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸው መሆናቸውን ኢሰመኮ አስታወቀ። እናት ፓርቲ በጦርነት ቀጠናዎች የሚፈጸም ፆታዊ ጥቃት በህግም በሞራልም የሚያስጠይቅ ነው አለ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችን ይዘናል። አብረን እንቆይ። አዲሱ የደሞዝ ማሻሻያ ተግባራዊ እንዲደረገ መጠየቃቸው ማስፈራሪያ የደረሳቸው መሆኑን አዲስ ማለዳ ያነጋገረቻቸው የሀዲያ ዞን የመንግስት ሰራተኞች ገለጹ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን በአንድ ተቋም መንግስት ሰራተኛ መሆናቸውን የገለጹልን ተከተል ሮንሶ የተባሉ አስተያየት ሰጪ፣ አዲሱ የደሞዝ ጭማሪ ተፈጻሚ አለመሆን ጋር ተያይዞ በምዕራብ ባድዋቻ ወረዳ በትናንትና ሁለት የሁለት ወር ደሞዝ ባለመከፈሉም ጭምር ሰላማዊ ሰልፍ አድርገው ወደ ክልሉ መንግስት መቀመጫ እንሄዳለን በማለታቸው ምክንያት ለመምህራን ብቻ የሁለት ወራት ደሞዝ እንደተከፈላቸው ተናግረዋል። ባድዋቸው ክላስተር ተብሎ የሚጠሩ አካባቢ ማለትም ምዕራብ ባድዋቸው፣ ምስራቅ ባድዋቸው፣ ህድሩና ሾኔ ከተማ አሰራር ስላለው ሁኔታ መረጃ የሰጡት ሰራተኛው እነዚህ አካባቢዎች ላይ ለሚገኙ የመንግስት ሰራተኞች መንግስት ባደረገው የደመወዝ ጭማሪ መሰረት አልተከፈላቸውም። ሌላውን ለምሳሌ በስርዓት የራሱን መብት ያስከበረ ግዳጅ የተወጣ መሄድ ሰው መብቱ አይከበርለትም። ግን መምህራን አሁን ትምህርት ክላስ ቢዘጉ ጫጫታ ይነሳል ብዛትም ስላላቸው በሚል ሴንስ ብቻ ነው ይነሱ የገባው። እኛ የምንገኝበት ምስራቅ ባድዋቸው ለየትኛው መንግስት ሰራተኛ አስተማሪውን ጨምሮ በጭማሪው መሰረት አልተከፈለውም፣ ሲሉም አክለዋል። ምንድን ነው እየተባለ ያለው የአንዱን ወር ሆ እናፈርምና የአንዱን ወር እንከፍል አንስሉ አንፈርምም ፊርማ ማለት ለሌላ ማጭበርበር ነው። ስለዚህ መንግስት ብር ሙሉ ብር እንደላከ መረጃው አለን። ኪፈል ሳንፈርም ፔሮል ሳንፈርም ሁለቱንም ወር ክፈል የሚል አቤቱታ ትላንትና ማሳምተናል። ቅሬት አቅራቢ ሲቀጥሉ በእኛ አካባቢ ሙሉ የጥቅምት ወር ደሞዝ ያልገባላቸው አሉ። ከእነርሱ ጋር ብሬ ገብቼ አሳሩ ጋር ሂደን ነበር። የወረዳው አሳራሪ መታሰር ትፈልጋላችሁ ብለው ሲያስፈራሩ ነበር። በነበረው ንግግርም መግባባት አልተቻለም ያሉት አስተያየት ሰጪው ለዚህም ምክንያት ነው ያሉትን አስረድተዋል። እሱም ባልተስ ያስተካከለው ደመወዝ የተፈጸመላቸው ክፍያን የያዘው ፔሮል ላይ እንዲፈርሙ ይጠይቃል። እንዲፈርሙ ይጠየቃሉ። በኋላም ፈርሙና የአንድ ወር ጭማሪውን እንደምንም እናስገባለን፣ የቆመበት ላይ ሲቆም የአንድ ወሩን አሳልፈ እናስገባለን የሚል ምላሽ ሰጣቸዋል። የሃድያ ዞን ዋና አሰራሪን በስልክ ደውለው ሲጠይቁ ሙሉ ክፍያውን ልክ ያለው ጠይቃችሁ ሰዱ የሚል ምላሽ እንደተሰጣቸው ገልጸዋል። ሌላ በአካባቢ የሚሰሩ ነገር ግን ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈቀዱ ሌላ የመንግስት ሰራተኛም በአካባቢው ስላለ ሁኔታ ሲያስረዱ ከዚህ በፊትም በ2016 እና 17 ያልተከፈለ ቀሪ ደሞዝ እንዳለ ያስታውሳሉ። ነገ ዛሬ ሲባል በ2018 መግባቱን ያስታውሱት የመንግስት ሰራተኛው ይህን በመጠየቃቸው መታሰራቸውን፣ በቆይታቸውም የፖሊስ ድብደባ እንዳጋጠማቸው ገልጸዋል። ከወጣው በኋላ ማስፈራሪያ ሲደርስብ ነበር በማለትም አክለዋል። በዚህ ወቅት አዲሱ የደሞዝ ማሻሻ ተግባራዊ ሳይደረግ ደግሞ ደሞዝ ሳንወስድ ፔሮል እያስፈረሙን ነው። ለፈረሙት ጭማሪው እናስገባለን፣ ላልፈረሙት አናስገባም፣ ምንም አታመጡም፣ ያለፉት ዓመታት ቀሪ ክፍያ እንዳስቀረን ይህንንም እናስቀራለን ነው እያሉ ያሉት ማለት ማለት ሀሳባቸውን አጋርተዋል። ለአስተማሪዎች ሙሉ ይከፈላል ተብሏል። ለሌላዊ መንግስት ሰራተኛ የአንድ ወር ጭማሪያውን ብቻም የመስከረም ወርን እንከፍላለን ብለው የመስከረም ፔሮል ላይ እያስፈረሙ ነው ያሉት ሲሉም አክለዋል። ለፈረሙት ትናንት የገባላቸው አሉ። ሁሌም ቀድሜ የሚሰጠው ለአስተማሪና ለጤና ሰራተኞች ነው፣ ሌላውስ የእኛ ጥያቄ ነው ይላሉ። ደሞዝ በፐርሰንት ወይም በመቶኛ ነው እየከፈሉ ያሉት። ይህንንም ከደሞዝ 15 ቀን አልፎ ነው እየከፈሉ ያሉት። የቤት ክራይ፣ የልጆት ህት፣ የትምህርት ቤት ወጪ አለ። ይህን ሁሉ መክፈል አቅቶን ተሸማቀን የምንኖረው ብለዋል። ከዚህ በፊት በተለይ የ2017 አንድ ወር እየዘለሉ ነበር የሚከፍሏቸውም። ሌሎች አንዳንድ አካባቢዎች ላይ የተሻለ ሁኔታ ነው ያለው። ምስራቅ ባርባቸው የከፋ ሁኔታ ላይ ነው። የእኛ ጉዳይ ጫፍ የወጣ ነው ሲሉ ምሬታቸውን ገልጸዋል። የወረዳው ዋና አስተዳዳሪ፣ የወረዳው ፋይናንስ ቢሮ፣ የህዝብ ግንኙነት ክፍልን ለማነጋገር ሙከራ ያደረገችው አዲስ ማለዳ ጋቸው ባለመነሳቱና ባለመስራቱ ምላሻቸውን ማካተት አልተቻለም። በትምህርት ቤቶች 500 ሜትር ርቀት ውስጥ የጫት መሸጫና መቃሜ የከፈተ 50 ሺ ብር እንዲቀጥ የሚያደርግ ረቂቅ ደንብ የትምህርት ሚኒስቴር አዘጋጀ። የትምህርት ሚኒስቴር በትምህርት ተቋማትና አካባቢ አዋኪ ጉዳዮች ከጊዜ ወደ ጊዜ የተስፋፋ ተስፋፋና ቁጥራቸውም እየጨመረ የተማሪዎች ለአደንዛዥ ዕፆች፣ አደገኛ መድኃኒቶች ተጋላጭነት እየጨመረ ሰላማዊ የመማር ማስተማር ሂደቱን በማወቅ ሁለንተናዊ ስብዕናቸው የተገነቡ ዜጎችን ለማፍራት ትልቅ እንቅፋት በመሆኑ ነው ደንቡን ማዘጋጀት ያስፈለገው ብሏል። በዚህም በትምህርት ቤቶች አካባቢ ከተከለከሉ ድርጊቶች መካከል ባሆ፣ ሲጋራ፣ ሺሻም ጫት፣ አልኮል፣ የናርኮቲክ እናም ሳይኮትሮፒክ ዝርያ ያላቸው አደገኛ ህገ ወጥ መድኃኒቶች እና ሱስ አስያዥ ዕጾች፣ የአልኮል መሸጫ እና ማከፋፊያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫ እና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶች እና የሰውነት መታሻ ቤቶችን መክፈት የሚሉት ይገኙበታል። ረቂቁ በርካታ ሚኒስቴር መስሪያ ቤቶችን ጨምሮ እንደ ሃይማኖት ተቋማት ጉባኤ ያሉ ተቋማት በአባልነት የተካተቱበት ግብረ ኃይል እንደሚካተቱበትም በዝርዝር አመልክቷል። በግብረ ኃይሉ ስር ያሉ አባላት የተከለከሉትን ድርጊቶች በተመለከተ ከግንዛ ማስጨበጥ ጀምሮም በግብረ ኃይሉ ስር ያሉ አባላት የተከለከሉትን ድርጊቶች በተመለከተ ከግንዛቤ ማስጨበጥ ጀምሮም በህግ ተጠያቂ እስከ ማድረግ የሚዘልቁ እርምጃዎች እንደሚወስዱም በረቂቁ በግልጽ ተቀምጠዋል። በትምህርት ቤቶችና 500 ሜትር ርቀት ገቢ ለማግኘት ወይም ለማስገኘት በሚል ጫት መሸጫና መቃሚያ የከፈተ 50 ሺ ብር እንደሚቀጥ ያመላክታል። የሺሻና ሲጋራ መሸጫና የማስጨሻ የከፈተ 100 ሺ ብር፣ ፊልም ወይም ቪዲዮ ቤት የከፈተ 20 ሺ፣ የቀንም ሆነ የሌት ጭፈራ ቤት የከፈተ 100 ሺ፣ የሰውነት መታሻ ማሳሻ ውስጥ ቤት የከፈተ ከሰዓት 150 የድምፅ ብቅለት የሚያስከትሉ እንደ ወፍጮ ቤት፣ ብረታ ብረት፣ ብየዳ ቤት፣ እንጨት መሰንጠቃ ፋብሪካም፣ ጋራጅ ቤቶች፣ የጣውላ ውጤት ማምረቻ ድርጅት እና የሃይማኖት ተቋማት የከፈተ ለእያንዳንዱ 40 ሺህ ብር እንደሚቀጡ ረቂቁ አስፍሯል። ትምህርት ሚኒስቴርም በዚህ ረቂቅ ደንብ ላይ አስተያየት ሰጡበት ሲል ጥሪ አቅርቧል። በጋምቤላ ክልል ማረሚያ ቤቶች የምግብ ምትክ የሚሰጠው ሰባ አምስት ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸውን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል ሁሉም ማረሚያ ቤቶች ምግብ የማያቀርቡ መሆኑና በምትኩ የሚሰጠው ሰባ አምስት ብር የገበያ ዋጋ ጋር ስለማይመጣጠን ታራሚዎችን ለችግር መዳረጋቸውን አመልክቷል። ኢሰመኮ ይህን ያስታወቀው በክልሉ የሰብአዊ መብቶች ሁኔታ ላይ ከክልሉ ከፍተኛ የመንግስት ስራ ኃላፊዎች ጋር ያካሄደውን ውይይት ተቀጥሎ በትናንትናው ዕለት ባወጣው መግለጫ ነው። ኢሰመኮ በግኝት የደረሰባቸው ሌሎች ጉዳዮችንም ዘርዝሯል። የማደሪያ ክፍሎች የተጨናነቁና ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚያስፈልጉ ቁሳቁሶች የሌላቸው መሆኑ፣ የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና ንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ የህክምና አገልግሎት አለመኖሩን ጠቅሷል። መግለጫው ሲቀጥል በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊ አያያዝ፣ ለሰብአዊ መብቶች ጥሰቶች ተጋላጭ ሆኑ ተጠርጣሪዎችና ታራሚዎች ሁኔታ ያገናዘበ አያያዝ አለማድረግ፣ እንዲሁም የፍትህ ሂደት መጓተትና ህገወጥ እስራት በክልሉ ትኩረት የሚሹ ጉዳዮች መሆናቸውን

ኮሚሽኑ በበጎ ጎን ከጠቀሳቸው መካከል ደግሞ ታራሚዎችና ጥርጣሪዎች በቤተሰብ አባላት እንዲሁም በህግና ሃይማኖት አማካሪዎች መጎብኘት መብታቸው ላይ ምንም አይነት ክልከላ የማይደረግባቸው መሆኑ፣ በአንዳንድ ፖሊስ ጣቢያዎች አዳዲስ የማቆያ ክፍሎች ቢሮዎችና መጸዳጃ ቤቶች መገንባታቸው፣ በማጃንግ ብሔረሰብ ዞን ማረሚያ ቤት የመጠጡ አቅርቦት መጀመሩ፣ ያለአግባብ ታስሮ የነበሩ ከ50 በላይ ሰዎች መለቀቃቸውን ዘርዝረዋል። ከዚህ በተጨማሪም ጥርጣሪዎች ሲያዙ የተያዙበት ምክንያት የሚገለጽላቸውና የፍርድ ቤት ትእዛዝ የሚከበር መሆኑም፣ ታራሚዎች የሚረዱት ቋንቋ አገልግሎት እንዲያገኙ አስተርጓሚዎች መመደባቸው፣ እንዲሁም ታራሚዎች የቀን ነፍስ ወከፍ የቀለብ በጀት ከነበረበት 41 ብር ወደ 75 ብር መሻሻሉም አበረታች መሆኑ ውስጥ ጠቅሷል። የጋምቤላ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አለሚቱ ኡሙዶ ሰመኮው በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ እንደሚመለከቷቸው መግለፃቸው በመግለጫው ተመላክቷል። የሰመኮው ሊስተካከሉ የሚገቡ የሰብአዊ መብቶች ጉዳዮችን በተሰጡ ምክር ሀሳቦች መሰረት ክልሉ በእቅድ በማካተት ፈጣን መፍትሄ ለመስጠት እንደሚሰራ መናገራቸውም ተመላክቷል። የሰመኮ ዋና ኮሚሽነር ብርሃኑ አሬሮ በበኩላቸው በክልሉ አልፎ አልፎ የሚከሰቱ ግጭቶች ሰላምና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራ የስደተኞች የአካል ጉዳተኛ ተማሪዎች እንዲሁም የሴቶችና የህጻናት መብቶች ሁኔታ ተገቢው ትኩረት እንዲሰጠው ጠይቀዋል። ዋና ኮሚሽነሩ የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ስራዎች እንዲከናወኑም በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱም፣ ጥርጣሪዎችም ለተራዘመ መስራት የሚዳረጉበት ሁኔታ እንዲታረም እንዲሁም የጥርጣሪዎችን የተከሰሱ ሰዎች ፈጣን ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበር አሳስበዋል። የጤና ሚኒስቴር ባለፈ 24 ሰዓት አንድም የማርበርግ ቫይረስ ተጠቂ ሳይገኝ መቅረቱን አመለከተ። ሚኒስቴሩ ትናንት ባወጣው ዕለታዊ የመረጃ ሁለት የቤተ ሙከራ ምርመራ አድርጎ አንድም ተጠቂ ሳይገኝ መቅረቱን አስታውቋል። ስለ ቫይረሱ በዝርዝር በተጠቆመበት የመረጃ ሰሌዳ ውስጥ እስካሁን አጠቃላይ ለ28 ሰዎች የቤተ ሙከራ ምርመራ ያደረገ ሲሆን ከእነዚህ ውስጥ የተገኘባቸው አራቱ ናቸው። ሕይወታቸው ያለፈው በነበረበት ማለትም ሶስቱ ሆኖ ጸንቷል። እናት ፓርቲ በጦርነት ቀጠናዎች የሚፈጸመው ፆታዊ ጥቃት በሕግም በሞራልም የሚያስጠይቅ ነው አለ። ፓርቲው ቢቢሲ በአማራ ክልል ውስጥ በጦርነት ሁለት ዓመታት በሺዎች የሚቆጠሩ ሴት ሕፃናትን ጨምሮ 65 ዓመት ከሆናቸው እናቶች ላይ ሲፈጸም የቆየውን ልብ ሰባሪ ያለውን ወሲባዊ ጥቃት እንዲሁም ዘግናኝ ድብደባና የስነልቦና ጉዳት ተጠቂዎች ሕይወት ላይ ያጠነጠነ ዘገባ ማሰራጨቱን ተከትሎ በወጣው መግለጫ ነው ይህንን ያለው። ድርጊቱ በሀገራችን የተካሄደ ነው ያለው ዘርፍ እጅት ዘርፈ ብዙና መዋቅራዊ መሆኑ እንደማሳያ መጥቀስ የሚችል ነው ሲል የገለጸም ሲሆን ከተለያዩ ምንጮች አሁንም ቁጥሩ ሊያሻቅብ እንደሚችልና የታፈኑ ድምጾች እንዳሉ ሰምተናል ብለዋል። በዚህም ቢደረጉ ያላቸውን ሁለት ምክረ ሐሳቦች አስቀምጠዋል። አንደኛው ሰብዓዊ መብት ላይ የሚሰሩ አገር በቀልና ዓለም አቀፍ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጣራና ጥፋተኞች ለሕግ እንዲቀርቡ እንዲያደርጉ ጥሪ ያቀረበበት ነው። ሁለተኛነት ትኩረታቸውን ሴቶች ላይ አድርገው የሚሰሩ የመንግስትና መንግስት ያልሆኑ ተቋማት በጦርነት ቃጣና የሚደርሰውን እጅግ አጸያፊ ፆታዊ ጥቃት ከበዓል ማድመቂያና ፖለቲካ ቅስቀሳ ባለፈ ስቃያቸውን የሚያቀል ጥረትና መፍትሄ እንዲያመጡና ድርጊቱን እንዲያወግዙ የጠየቀበት ነው።

አየር መንገዱ ቦይንግ 7378 ማክስ አውሮፕላኖች ግዢ ስምነት የኢትዮጵያና አሜሪካ የንግድ ግንኙነት እየፈጠረው ለሚገኘው አዎንታዊ ውጤት ማሳያ ነው ሲል የአሜሪካ ኤምባሲ ገለጸ። የኢትዮጵያ አየር መንገድ በቅርቡ በዱባይ በተደረገ ዓለም አቀፍ የአውሮፕላን አውደሪ 11 ተጨማሪ አሜሪካ ሰራሽ ቦይንግ 7378 ማክስ አውሮፕላኖችን ለመግዛት መስማማቱ በኢትዮጵያና አሜሪካ መካከል ያለው የንግድ ግንኙነት እየፈጠረው ለሚገኘው አዎንታዊ ውጤት ትልቅ ማሳያ ተደርጎ ሊወሰድ የሚችል መሆኑን የአሜሪካ ኤምባሲ ገልጿል። ኤምባሲው በይፋዊ የማህበረሰብ ትስስር ገጹ ባስተላለፈው መልእክት የኢትዮጵያ አየር መንገድ 11 ተጨማሪ ማሳሪያ አሜሪካ ሰራሽ ቦይንግ 7378 ማክስ አውሮፕላኖችን ለመግዛት መስማማቱም አየር መንገዱ በአፍሪካ ያለውን የቀዳሚነት ደረጃ የበለጠ ከፍ የሚያደርግ ከመሆኑን ባሻገር በኢትዮጵያና አሜሪካ መካከል ያለውን የንግድ ግንኙነት የበለጠ የሚያጠናክረው መሆኑን ገልጿል። ይህ ስምምነት በኢትዮጵያና አሜሪካ መካከል ያለው የንግድ ግንኙነት እየፈጠረ ለሚገኘው አዎንታዊ ውጤት ትልቅ ማሳያ መሆኑንም ኤምባሲው አመላክቷል። ይህም በሁለቱ ሀገራት መካከል ያለው አዎንታዊ የንግድ ግንኙነት የስራ ዕድልን ለመፍጠር ኢኮኖሚያዊ ዕድሎችን ለማስፋፋትና በፍጥነት እያደገ በሚገኘው የኢትዮጵያ አቪዬሽን ኢንዱስትሪ ውስጥ የአሜሪካ ጠር ያለው ለዘመናት የዘለቀ የማይናወጥ ዋጋ የሚያመላክስ ነው ብለዋል። በአፍሪካ ግዙፍ የሆኑ የኢትዮጵያ አየር መንገድ በዱባይ የአየር ትሪ ስነስርዓት ላይ ቦይንግ 7378 ማክስ አውሮፕላኖችን ለመግዛት ከአሜሪካው የቦይንግ ኩባንያ ጋር ያደረገው ስምምነት እንዲህ አይነት አውሮፕላኖችን በመግዛት አየር መንገዱን በድጋሚም ከአፍሪካ ቀዳሚው ያደርገዋል። ህግ ተላልፈው በሚገኙ ጋዜጠኞች ላይ የሚደረጉ የፖሊስ ምርመራዎች በተገቢ ፍጥነት እንደማይከናወኑ ተጠቆመ የተባለው ኢትዮጵያ ሰብዓዊ መብቶች ኮሚሽን ይሰመከው ጥቅምት 25 ቀን 2018 ዓ ም ከኢንተርናሽናል ሚዲያ ሳፖርት ጋር በመሆን በጋዜጠኞች የህግ ጥበቃ ወይም ከለላ ላይ አካሄድኩት ባለ ውይይት ላይ ነው። በውይይቱ በክልና በከተማ አስተዳደሮች ደረጃ ያሉ የመንግስት የስራ ኃላፊዎች መረጃ የመስጠት ህገ መንግስት ግዴታ እንዳለባቸው እንደማይረዱ ተመላክቷል። ኮሚሽኑ ዛሬ ባሰራጨው መግለጫው የመንግስት አካላት ከቦታ ቦታ ለስራ የሚንቀሳቀሱ ጋዜጠኞችን ቃ ደብዳቤ የሚጠይቁ መሆኑና ጋዜጠኞች ከመንግስት ተቋማት በቂ መረጃዎችን ለማግኘት አለመቻላቸው በዘርፉ ሙያተኛ ላይ የሚገጥሙ ተግዳሮቶች መሆናቸው ጠቁመዋል። ማህበራዊ ሚዲያዎችን በመጠቀም የሚሰራጩ ጥላቻና አስተኛ ንግግሮች እንዲሁም ግጭት የሚያነሳሱ መልእክቶች መረጃ የማግኘት መብት ላይ ከፍተኛ ተጽዕኖ እየፈጠረ መሆኑን በውይይቱ ተነስቷል ብለዋል። በተመሳሳይ ህግ ተላልፎ የሚገኙ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ላይ የሚደረጉ የፖሊስ ምርመራዎች በተገቢው ፍጥነት፣ አቅምና ግንዛቤ ላይ ተመስርተው የሚከናወኑ አለመሆናቸው በችግርነት የተነሳ ሌላኛው ጉዳይ ነው። በውይይቱ ጋዜጠኞች ሀሳብን በነጻ ስልጣናት የመግለጽና መረጃ የማግኘት መብት ከግዴታ ጋር እንደሚመጣና ተጠያቂነት እንደሚያስከትል በመረዳት ተልዕኳቸውን በአገቡ እንዲወጡና ለዚህም የአቅም ግንባታ ስራዎችን ማከናወን አስፈላጊ መሆኑ ተመላክቷል። ረታ ዜናችን በዚሁ ተቋጭቷል። አዲስ ማለዳን የተባራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና